ከተሞችን ለነዋሪዎች ምቹና ሳቢ ለማድረግ እንዲሁም ደረጃቸውን እየጠበቁ እንዲሆኑ በማሰብ እንደ አዲስ የመገንባት ስራ እየተሰራ ይገኛል። ከዚያ አኳያ ደግሞ አዲስ አበባ በቀዳሚነት የምትቀመጥ ከተማ ነች። አዲስ አበባ ከስድስት ሚሊዮን ያላነሱ ነዋሪዎቿን በጉያዋ አቅፋ ከማኖርም ባለፈ ከተለያዩ የዓለም ሀገራት ለሚመጡ እንግዶች ማረፊያም መሰብሰቢያም ነች። በስራ አጋጣሚም ይሁን በግላቸው ጉዳይ ከተማዋን የረገጡ እንግዶች አሁን አሁን አዲስ አበባ እየተላበሰች በምትገኘው ውበትና ሳቢነት ብዙዎች ይገ ይገረማሉ ከተለያዩ የአፍሪካ ሀገራት መጥተው አዲስ አበባ የከተሙት ስለ ለውጧ አውርተው አይጨርሱም ወደ ኢትዮጵያ ስመጣ ይህ የመጀመሪያ ነው። በተለይም አዲስ አበባን ስመለከት የመጀመሪያ ነው። እኔ በስራ ምክንያት ከ14 በላይ የአፍሪካ ሀገራትን ተመልክቻለሁ። እውነት ለመናገር በአዲስ አበባ የተመለከትኩትን እድገት በጣም አስገርሞኛል። እንዲህ ያሉ ስራዎች በሁሉም የኢትዮጵያ ክፍሎች መስፋፋት አለበት ብዬ አስባለሁ። ምክንያቱም የሕዝቡን ህይወት በመቀየር በኩል የሚኖራቸው ሚና ቀላል አይደለም። እኔ መናገር የምፈልገው ነገር ቢኖር አስገራሚ የልማት ስራዎች በከተማዋ እየተከናወኑ ነው። በከተማዋ የተለያዩ አካባቢዎች ብትንቀሳቀስ የተለያዩ ግንባታዎች እና የልማት ስራዎች እየተከወኑ ነው። እነዚህ ስራዎች ሀገሪቷን የሚያሻግሩ ስራዎች ናቸው። አዲስ አበባ ቤታችን ነች የሚሉት እነዚህ እንግዶች በተለይም የከተማዋን ደረጃ ከፍ ለማድረግ እየተሰሩ የሚገኙ የኮሪደር ልማቶችና ሌሎች ፕሮጀክቶች አፍሪካውያን በራሳቸው ሀብት መበልጸግና ማደግ አለባቸው ለሚለው እሳቤም ጥሩ ማሳያ ሆኖ የሚቀመጥ ነው ሲሉ ያነሳሉ። አዲስ አበባን ከአምስት ዓመት በፊት ብትመለከታት አሁን በምናያት ደረጃ ላይ አልነበረችም። አሁን የምናየው ለውጥ የአመራር ቁርጠኝነትና የህዝቡን ለልማት ያለውን ተባባሪነት የሚያሳይ አንድ አመራር ለህዝቡ መስራት የሚኖርበት እንዲያሉ የልማት ስራዎች ናቸው። ምክንያቱም አሁን የምንመለከታቸው የልማት ስራዎች የስራ እድልም ናቸው። ባለን ሀብት መጠቀም ማለት አንዱ ይሄ ነው። ለነገ ትውልድ የሚሆን ስራ መስራት አዲስ አበባ በጣም ፈጣን እድገት ላይ ነው የምትገኘው። በሌሎች የዓለም አገራት ስናያቸው የነበሩ እድገቶችን ነው እዚህ ያየ ነው። እነዚህ የልማት ስራዎች አፍሪካ ያላትን ሀብት እንዴት መጠቀም እንዳለባት የሚያሳዩ ናቸው። በከተማዋ ከሚሰሩ ግንባታዎች በተጨማሪ የአየር ንብረት ለውጡን መቋቋም የሚያስችሉ የአረንጓዴ ኢኮኖሚ ስራዎች አፍሪካም መስራት ያለባት አንዱ ስራ ነው። እነዚህ ስራዎች ተጠናክሮ መቀጠል ያለባቸው ስራዎችም ናቸው። አንዱ የፓን አፍሪካኒዝም ሐሳብ እኛ አፍሪካ በራሳችን ሀብት በራሳችን ሰው መበልጸግ አለብን የሚል ነው። ይህም ማለት ለራሳችን እድገት እኛ ራሳችን መስራት ያለብን፣ ያሉንን ሀብቶች በሙሉ በልማት ላይ መዋል አለብን። ያለበለዚያ ከውጭው ዓለም ተጽዕኖ ስር መውጣት አንችልም። ልክ አዲስ አበባ ላይ እንዳየነው ስራ ለራሳችን አህጉር መስራት ይኖርብናል። እነዚህ እየተከናወኑ የሚገኙ ፕሮጀክቶች የአመራር ቁርጠኝነትና የህዝቡ መናበብ ማሳያ ነው። አፍሪካ የበርካታ አምራች ወጣት ባለቤት ብትሆንም በዚያው ልክ እነዚህ ወጣቶች ስራ አጥ በመሆን ይታወቃሉ። ታዲያ አዲስ አበባ ውስጥ የተመለከትናቸው ናቸው የልማት ስራዎች የስራ አጥነት ታሪክን በመቀየር ረገድ አይነተኛ ሚና ያላቸው በማለት የተከናወኑና እየተከናወኑ የሚገኙ የኮሪደር ልማት ስራዎች ከውበት ባለፈ ይዘውት ስለሚመጡ እድል አስታውሰዋል። ዋን ሲቲ የአፍሪካ ከተሞች ማደግ ካለባቸው የአዲስ አበባን መንገድ ተከትለው ማደግ አለባቸው ብዬ አስባለሁ። በዚህ መልኩ ከሄድን በሚቀጥሉት 10 ዓመታት ውስጥ በ54ቱም የአፍሪካ አገራት ልክ እንደ አዲስ አበባ አንዳንድ ከተማ ይኖረናል ማለት ነው። አሁን በአዲስ አበባ የምትመለከታቸው የግንባታ ስራዎች ብዙ የስራ እድል ፈጥረዋል። ውበት ብቻ አይደሉም፣ በቀጣይ ብዙ የሥራ ዕድሎችን ይዘው የሚመጡ ናቸው። ኦፍ ፕሮቫይዲንግ ሊደርሺፕ ኤንድ ዳይሬክሽን ኢትዮጵያና ህዝቦቿ ለሌሎች የአፍሪካ አገራት ምሳሌ የሚሆኑት በብዙ ነገር ሆኑን ለመጀመሪያ ጊዜ አዲስ አበባን የረገጡም የደጋገሟትም ይመሰክራሉ። ባላቸው ታላቅ ታሪክና እያስመዘገቡት ባለው ፈጣን የኢኮኖሚ እድገት ኢትዮጵያውያን ምሳሌያችን ናቸው የሚሉት ከፋና ሚዲያ ኮርፖሬሽን ጋር ቆይታ የነበራቸው ከተለያዩ የአፍሪካ ሀገራት የመጡት እንግዶች፣ በተለይም ባለፉት አምስት ዓመታት ውስጥ በአዲስ አበባ የተመዘገቡት ለውጦች እና የኮሪደር ልማት ስራዎች ለሌሎች የአፍሪካ ሀገራት መማሪያ የሚሆኑ እንደሆነ አንስተዋል።

ለአፍሪካውያን ጥሩ ምሳሌ መሆን የሚችል ስራ ነው። አዲስ አበባ ከዚህ ቀደም እንዲህ አልነበረችም። እኔ ከጋቦን የመጣሁት አገሬ እንዲህ ያሉ ስራዎችን መስራት እንዳለባት አስባለሁ። ለኢትዮጵያውያን እንኳን ደስ አላችሁ ማለት ፈልጋለሁ። የልማት ስራዎቹን ስንመለከት ጉዳዩ የአመራር ቁርጠኝነትን የሚጠይቅ ነው። ይህ ስራ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነትና አቅጣጫ ሰጪነት በኩል የተሰሩ ስራዎች ናቸው። እያንዳንዱ የአፍሪካ ሀገር ከዚህ ብዙ ይማራል። በዚህ መልኩ ነው የሰለጠነ ማህበረሰብ መፍጠር የምንችለው። እኔ ለጠቅላይ ሚኒስትሩም ለመላ ኢትዮጵያውያንም እንኳን ደስ አላችሁ ለማለት እወዳለሁ።